ስምንተኛው የአፍሪካ አስትሮኖሚካል ማህበር ጉባኤ አዘጋጅ ሀገር ሆና መመረጧ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ምንተአምር አስፋው ነኝ። ተፎካካሪ የፖለቲካ ፓርቲዎች የህዝብንና የሀገርን ጉዳይ ቅድሚያ በመስጠት ተቀራርቦ በመስራት የህብረተሰቡን ተጠቃሚነት ማረጋገጥ እንደሚጠበቅባቸው ተጠቆመ። የአሸካ ዞን የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት በተለያዩ ጉዳዮች ዙሪያ በጌጫ ከተማ ምክክር አካሂደዋል። የአሸካ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የዞኑ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ አለማየሁ አለሙ እንደገለጹት በሀገሪቱ ብሔራዊ ምርጫ ቦርድና በህገ መንግስት መመሪያና ደንብ መሰረት በዞኑ የፖለቲካ ፓርቲዎች የጋራ ምክር ቤት በማቋቋም በጋራ እየተሰራ እንደሚገኝም አስገንዝበዋል። በሸካ ዞን እስካሁን በብሔራዊ ምርጫ ቦርድ የተመዘገቡ አምስት የፖለቲካ ፓርቲዎች በጋራ ምክር ቤቱን አቋቁመው በዞኑ በተለያዩ መዋቅሮች አደረጃጀት በመከተል ስራም እየተሰራ መሆኑን ጠቁመዋል። ተፎካካሪ የፖለቲካ ፓርቲዎች የህዝብንና የሀገርን ጉዳይ ቅድሚያ በመስጠት ለመስጠት ተቀራርበው በመስራት የተሻለ ስራ መስራት እንደሚጠበቅባቸውም ነው አቶ አለማየሁ የተናገሩት። በወረዳው የህብረተሰቡን የልማትና የመልካም አስተዳደር ጉዳዮች ዙሪያ በጋራ በመስራት ለህዝብ ጥቅም መስራት እንደሚያስፈልግም አቶ አለማየሁ ጠቁመዋል። አስተያየት ሰጪ የምክር ቤቱ አባላት በበኩላቸው የፖለቲካ ምህዳሩ እንዲሰፋ በፓርቲዎች መካከል ያለውን ልዩነት በሰላማዊ መንገድ በመፍታት በዞኑ ለውጥ እንዲመጣ መስራት ወሳኝ መሆኑን ገልጸዋል። በመጨረሻም የጋራ ምክር ቱን ማጠናከር በሚቻልባቸው ጉዳዮች ዙሪያ አቅጣጫ ያስቀመጠው ምክር ቤቱ የጌጫ ከተማን የውስጥ ለውስጥ መንገድ ከፈታን ተንቀሳቅሰው ተመልክተዋል ስልም የአንድራቻ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዘግቧል። የቴፒ ከተማ ማዘጋጃ ቤት በልማታዊ ሴፍትኔት ፕሮጀክት ሁለተኛ ዙር ተጠቃሚዎች ምርታማነትና የኢኮኖሚ ማሻሻያን ምክንያት በማድረግ ከተረጅነት ወደ ምርታማነት በሚል መሪ ሀሳብ የጽዳት ዘመቻ በቴፒ ከተማ ተካሂዷል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የከተማ ልማትና ኮንስትራክሽን ቢሮ ምክትል የቢሮ ኃላፊ አቶ አክሊሉ ተገኝ በጽዳት ዘመቻው ባስተላለፉት መልእክትም የልማታዊ ሴፍትነት ፕሮግራም መስራት እየተቻለ በአቅምና በግብአት እጥረት መስራት የማይችሉበትን ግብአቶች በማሟላት ከተማን በማጽዳት የራሳቸውን ጤና ከመጠበቅ ባለፈ በሚገኝበት ድጎማ ኑሯቸውን የሚመሩት ፕሮግራም እንደሆነም ገልጸዋል። አክለውም መጠረጊያ ለልማታዊ ሴፍትነት አባላት የከተማን ጽዳት ማስጠበቂያ ብቻ ሳይሆን ራስን ለስራ ዝግጁ በማድረግ ከሚገኘው ገቢ የራስን ህይወት መቀየር መሳሪያ መሆኑን ገልጸው አባላቱ ከዚህ በፊት የነበረውን ኋላቀር የስራ ባህል በመቀየር ስራን ሳይመርጡ በመስራት ራሳቸውን እንዲቀይሩም አሳስበዋል። የቴፒ ከተማ ከንቲባ አቶ ወንድሙ ግርማ በበኩላቸው በመጀመሪያ ፕሮግራም በርካታ የልማታዊ ሴፍትኔት ተጠቃሚዎች ከተማውን በማጽዳት ከነበሩበት የኑሮ ደረጃ የተለወጡበት እንደነበረና ሁለተኛው ዙር ተጠቃሚዎች የሚመረቁበት እንዲሁም አዳዲስ አባላት ስራ የሚጀምሩበት በመሆኑ አዳዲስ አባላት የነበረባቸውን አባልነት ፈልገው ተከትለው ሰርተው ኑሯቸውን እንዲለውጡም ጥሪ አቅርበዋል ስልም የዘገበው የቴፒ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የሴቶችና ማህበራዊ ጉዳይ ቢሮ ዓለም አቀፍ የአካል ጉዳተኞች ቀን በተለያዩ ዝግጅቶች በቤንች ሸኮ ዞን በሚዛን አማን ከተማ ተከብሯል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ለተጨማሪው ልጅ ዓለም ማሞ በዓሉ በዓለም አቀፍ ደረጃ ለሰላሳ ሦስተኛ ጊዜ በሀገራችን ለሰላሳ ሁለተኛ ጊዜ በክልሉ ደግሞ ለመጀመሪያ ጊዜ መሆኑን ተመላክቷል። በክብረ በዓሉ ተገኝተው ንግግር ያደረጉት የክልሉ የርዕሰ መስተዳድሩ የማህበራዊ ዘርፍ አማካሪ የሆኑት አቶ ደነቀ ማሞ አካል ጉዳተኝነት አለመቻልና ብቃት ማጣት ሳይሆን ባላቸው እውቀትና ችሎታ ዜጋን የሚቀርጹ ለሀገር እድገትና ልማት የበኩላቸውን አስተዋጽኦ እያበረከቱ ያሉ ዜጎች መሆናቸውን ተናግረዋል። አካል ጉዳተኞች የሚያካትት ምቹ ማህበራዊ ኢኮኖሚያዊና ፖለቲካዊ ምህዳር መፍጠር ከመንግስት ከሁሉም ህብረተሰብ ክፍሎች እንደሚጠበቅ የጠቀሱት አቶ ደነቀ አካል ጉዳተኞች በሀገሪቱ እድገትና ልማት ላይ ጉልሚና እንዲያበረክቱ የሁሉም ርብርብና ቅንጅታዊ አሰራር ያስፈልጋል ብለዋል። የክልሉ ሴቶችና ማህበራዊ ጉዳይ ምክትል ቢሮ ኃላፊና የወጣቶች ዘርፍ ኃላፊ ወይዘሮ ራሄል ለዊ በበኩላቸው አካል ጉዳተኝነት በተፈጥሮ ወይም ሰው ሰራሽ በሆነ ሁኔታ በማንኛውም የህብረተሰብ ክፍል ውስጥ በማንኛውም ቦታና ጊዜ የሚፈጠር ክስተት እንጂ የእርግማን ወይም የአምላክ ቁጣ አይደለም ብለዋል። አካል ጉዳተኞች ምቹ የስራ ሁኔታ ከተመቻቸላቸው መስራትና የሀገር ብልጽግና የበኩላቸውን አስተዋጽኦ ማበረከት እንደሚችሉ ተናግረዋል። አክሎም የሚከበረው የአካል ጉዳተኞች መብቶችና ደህንነቶችን የማስጠበቅ የማስፋፋትና የመወሰን ደረጃውን ከፍ ለማድረግ እንደሆነ ገልጸዋል። የሚዛን ቴፕ ዩኒቨርሲቲ የአካዳሚ ጉዳዮች ምክትል ፕሬዝዳንት ዶክተር ተረፈ ጌታቸው በበኩላቸው ዩኒቨርሲቲው በማህበረሰቡ ውስጥ እንደሚገኝና አንድ የመንግስት ተቋም ለአካል ጉዳተኝነት በስርዓት ትምህርት ተካቶ ከሚሰጠው የትምህርት መስመር የአካቶ ትምህርት ባሻገር በአካባቢያችን ለሚገኙ ማናቸውም የአካል ጉዳተኞች አቅም በፈቀደ መጠን የትምህርትና የስልጠና እድሎችን በማመቻቸት የበኩሉን አስተዋጽኦ ለማበረከት ዝግጁ መሆናቸውን ገልጸዋል። አካል ጉዳተኞችን በትምህርት በስራና በጤና ታሳቢ ያደረጉ ስራዎች በመስራት ሁለንተናዊ ለውጥ ማምጣት ካልተቻለ ቀጣይ የፍትሐዊነት ጥያቄ የሚያስነሳ እንዳይሆን ያሉት የክልሉ የአካል ጉዳተኞች ማህበራት ህብረት ፕሬዝዳንት አቶ አደም አሊ መንግስታዊና መንግስታዊ ያልሆኑ ድርጅቶች ትኩረት እንዲሰጡ ማሳሰባቸውን የቤንች ሸኮ ዞን መንግስት ኮሚኒኬሽን መረጃ ያመላክታል። በበዓሉም ለክልሉ የአካል ጉዳተኞች ማህበራት ህብረት የገንዘብ ድጋፍ ለስድስቱም ዞኖች የዊልቸር ድጋፍ፣ የምስጋናና የእውቅና የምስክር ወረቀት የመስጠት ስነ ስርዓት የተከናወነ ሲሆን የሚዛናማን የአካል ጉዳተኞች የተሃዲሶ ማዕከል ግንባታ ምልከታ ተደርጓል። ግብርና ታክስን በታማኝነት የሚከፍል ዜጋን የመፍጠር ግብ የሚሳካው በተቀናጀ ርብርብ መሆን እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ገቢዎች ቢሮ ከፍሪ የገቢዎች ሚኒስቴርና ጉምሩክ ኮሚሽን ጋር በመቀናጀት የተዘጋጀውን ክልላዊ የታክስና ጉምሩክ ክበብ ተማሪዎች የጥያቄና መልስ ውድድር መድረክም በቦንጋ ከተማ ተካሂዷል። የታክስ ሞራሉ የተገነባው ትውልድ ለጤናማ ፍትሃዊ የታክስ ስርዓትና ለሀገር ልማት ከተመሰረቱ የተገነባ ትውልድ ሀገርን ይገነባል በሚል መሪ ቃል መድረኩ ተካሂዷል። ራስን የመቻል ሀገራዊ ራዕይንም ለማሳካት የተቀናጀ ርብርብ መጠናከር እንዳለበት የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ አስገንዝበዋል። በዘንድሮ ዓመት እንደ ክልል ከ ከአስር ነጥብ 71 ቢሊዮን ብር በላይ ለመሰብሰብ መታቀዱን የጠቆሙት ኃላፊዋ፣ ይህንን ግብ ለማሳካትም ትኩረት ከተሰጠባቸው ተግባራት መካከል የግብር ከፋዩን ግንዛቤ ማሳደግ ዋናም ዋንኛው መሆኑንም ጠቅሰዋል። የተማሪዎች ጥያቄና መልስ ውድድር በሁሉም ትምህርት ቤቶች መካሄዱን ገልጸው አሸናፊ ተወዳዳሪ ተማሪዎችም ክልሉን ወክለው በሀገር አቀፍ ደረጃ እንደሚሳተፉም ጠቁመዋል። በፌደራል ገቢዎች ሚኒስቴር የጅማ ቅርንጫፍ ምክትል ስራ አስኪያጅ አቶ ነጋሶ አብዲሳ በበኩላቸው የክልሉ ገቢዎች ቢሮ እያደረገ ያለው እንቅስቃሴም የሚበረታታ መሆኑን ገልጸው ተጠናክሮ እንዲቀጥልም አስገንዝበዋል። ስልም ባልደረባችን ወንድሙ ካኪሎ ከቦንጋ ማዕከል አድርሶናል። የምርት እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ንግድና ኢንቨስትመንት ቢሮ አስገነዘበ። ህገወጥ እንቅስቃሴና የደላሎች መበራከት ጤናማ የግብይት ስርዓትን ለመዘርጋት የሚደረገውን ጥረት እየተፈታተነ ይገኛልም ተብሏል። ደላሎችና ህገወጥ የምርት እጥረት ተከትሎ የሚፈጠረውን የፍላጎት መጨመርን እንደ አጋጣሚ በመጠቀም የግብይት ስርዓቱን በሚያ በሚያናጋ ሸማቾችና በሚያማርር እንቅስቃሴ እንደሚጠበቅም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ንግድና ኢንቨስትመንት ቢሮ ኃላፊ አቶ ተመስገን ከበደ አስገንዝበዋል። ኃላፊው ባለፉት የለውጥ ዓመታትና ተግዳሮቶች ዙሪያ በሰጡት ማብራሪያም በተለይም በነዳጅ ግብይት ዘርፍ የሚታየውን ህገ ወጥነትና ምርትን የመሸሸግ እንቅስቃሴ በህብረተሰቡ በማህበራዊ ና ኢኮኖሚያዊ ህይወት ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝም ነው የጠቀሱት። በዘንድሮ ዓመት በእስካሁን በተደረገው ክትትልም ከ60 ሺህ ሊትር በላይ ነዳጅ በህገ ወጥ መንገድ ሲንቀሳቀስ መያዙን ጠቁመው በአራት ማደያዎች ላይ ህጋዊ እርምጃ መወሰዱንም አክለዋል። በየደረጃው ኃላፊነት የተሰጣቸው አካላትም የህገወጦችና ደላሎች የተናበበ እንቅስቃሴ በስውር መረብ የተዘረጋ መሆኑን በመገንዘብ ድርጊቱን የሚመጥን ርብርብ እንዲያደርጉም ጠይቀዋል። ህብረተሰቡም ተጨባጭ መረጫ በመስጠትም የድርሻውን እንዲወጣና የግብይት ማዕከላትን በማስፋፋት ጤናማ የግብይት ስርዓት ከመዘርጋት ባሻገር የምርት አቅርቦትን በማሳደግ ረገድም ሰፊ ርብርብ መደረግ እንዳለበትም ኃላፊው በማብራሪያቸው አስገንዝበዋል። ስልም ወንድሙ ካኪሎ ዘግቧል። ባለፉት የለውጥ ዓመታት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በባህልና ቱሪዝም ዘርፍ በርካታ ስኬቶች ተመዝግበዋል ሲሉ የባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታሁን ብላቴ ተናግረዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ሄሬሚላ ታይቶ ተጨማሪ አላት። የመጋቢታውያን ትሩፋቶችን አስመልክቶ የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላቴ በሰጡት መግለጫ ባለፉት የለውጥ ዓመታት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በባህልና ቱሪዝም ዘርፍ በርካታ ስኬቶች ተመዝግቧል ሲሉ አብራር ፍጥነትን በማከል ዘርፈ ብዙ ውጤቶች መመዝገባቸውን አቶ ፋንታውን ብላቴ በመግለጫቸው አመላክተዋል። ክልላችን በባህልና ቱሪዝም ዘርፍ በሚጨበጥና በሚዳሰስ መልኩ ውጤቶች መመዝገባቸውንም በመግለጫቸው አክለዋል። የቱሪዝም ሴክተር ኢኮኖሚን የሚያነቃቃ ተቋም ተደርጎ እንደገና ሪፎርም ከተደረጉ ተቋማት መካከል አንዱ መሆኑን ያመላከቱት አቶ ፋንታውን በዚህም በክልላችን ያሉ ጸጋዎች ወደ ተጨባጭ ለውጥ መቀየራቸውን አንስተዋል። በክልሉ ያሉ ጸጋዎች ለውጥን በዘላቂነት ያረጋገጡ ከመሆኑም ባሻገር በዓለም አቀፍ ደረጃ የሀገርንና የክልሉን ገጽታ ከፍ ማድረግ እንደቻሉም አቶ ፋንታውን በመግለጫቸው አክለዋል። መንግስት ለቱሪዝም ዘርፍ በሰጠው ትኩረት የገበታ ለሀገርና ገበታ ለትውልድ ፕሮጀክቶች በክልሉ ተቀርጸው ተግባራዊ መደረግ ከጀመሩ ወዲህ የቱሪስት ፍሰቱ እንዲጨምር አስችሏልም ብለዋል። በክልሉ በገበታ ለሀገር ፕሮጀክት የሀላላ ሪዞርትና ጨበራ ዚሆን ዳናሎች ተጠቃሽ ናቸው ያሉት አቶ ፋንታውን በገበታ ለትውልድ ፕሮጀክት የደንቢ ሀይቅሎች ከጨለማ ወደ ብርሃን መውጣት የቻልንበት አንዱ የክልሉ አሻጋሪ ውጤት መሆኑንም ጨምረው ገልጸዋል። ይህም ተደብቆ የቆየ ድንቅ ውበት የታየበትና የጠቅላይ ሚኒስትር ዶክተር አብይ አህመድ ኢንሼቲቭ መሆኑንም አቶ ፋንታውን ብላቴ አንስተዋል። በክልሉ ቱባ ባህሎች ያሉና እነዚህ ቱባ ባህሎች ከለውጡ በፊት ወደ አደባባይ መውጣት ያልቻሉበት ጊዜ እንደነበር ያወሱት አቶ ፋንታውን ከለውጡ ወዲህ መንግስት በሰጠው ትኩረት በክልሉ ያሉ ብሔር ብሔረሰቦች ባህሎቻቸውን በአደባባይ በማውጣት ወንድማማችነትና እህትማማችነትን ይበልጥ ማጠናከር የተቻለበት መሆኑንም በመግለጫቸው አስታውቀዋል። በህዝቦች ዘንድ ያለውን ቱባ ባህል አቅም አድርጎ በመጠቀም ክልላዊ ሰላምን የማረጋገጥ የአካባቢን ድን የመጠበቅ፣ የ የእርስ በርስ ግንኙነቶችን ለማጠናከር ቅርሶችን ለመጠበቅ በሚያስችል መልኩ ከለውጡ ወዲህ በስፋት እየተሰራበት እንደሚገኝ አቶ ፋንታውን ተናግረዋል። በባህል ስፖርትና ፌስቲቫል በብሔር ብሔረሰቦች ህዝቦች ቀንና በሌሎች ሁነቶች የክልሉ ብሔር ብሔረሰቦች ህዝቦች አደባባይ በመውጣት ባህሎቻቸውን ለዓለም ማሳየት የቻሉበት አንዱ የመጋቢታውያን ትሩፋት መሆኑንም ጨምረው ገልጸዋል። አድማጮች ዜናዎቻችን እንደቀጠሉ ናቸው። በስንዴ ልማትና በአረንጓዴ አሻራ መርሃ ግብር የተመዘገበውን ውጤት በእንስሳት ሀብት ልማት ዘርፍ ለመድገም ትኩረት ተደርጓል ሲሉ የግብርና ሚኒስቴር ዶክተር ግርማ መኔቴ ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ለተጨማሪው በዛብህ ታደሰ የግብርና ሚኒስቴር ዶክተር ግርማ መንቲ በኦሮሚያ ክልል ሆለታ ከተማ የብሔራዊ ሁለገብ የወተት ልማት ስልጠና ማዕከል ግንባታ የመሰረተ ድንጋይ አስቀምጠዋል። ሚኒስቴሩ የመሰረተ ድንጋይ ባስቀመጡበት ወቅት እንዳሉት ኢትዮጵያ በቀንድ ከብት ብዛት ከአፍሪካ ቀዳሚ ብትሆንም ሀገራዊ የወተት ትምህርት ፍላጎትን ማሟላት አልቻለችም ብለዋል። ይህ የሆነው የወተት ሀብት ልማቱን በእውቀትና በክሎት መመራት ባለመቻሉ እንደሆነም አብራርተዋል። በኢትዮጵያ ግብርናን የትኩረት ማዕከል ያላደረገ መንግስት አልነበረም ያሉት ሚኒስቴሩ ነገር ግን ዘርፍ ሰዎቹን በሰለጠነ የሰው ሀብት ባለመመራቱ ውጤታማ አልሆነም ነው ያሉት። በዚህ አመታት ወዲህ ግን የዘርፉን እምቅ አቅም በመለየት የዜጎችን ተጠቃሚነት ለማረጋገጥ ጥረት መደረጉንና በረታች ውጤት መመዝገባቸውን ተናግረዋል። ኢትዮጵያ ባለፉት የለውጥ ዓመታት በስንዴ ልማት አከናወነቻቸው ስራዎች ከሀገር ፍጆታ ባሻገር ለውጭ ገበያ ማቅረብ መቻሏን ይህም በዓለም አቀፍ ደረጃ እውቅና እንድታገኝ ማስቻሉን ገልጸዋል። የአየር ንብረት ለውጥን ለመከላከልም በወሰደችው የአረንጓዴ አሻራ የመርሃ ግብርም ተመሳሳይ ውጤት ማግኘቷንና አድናቆት ማትረፏን አውስተዋል። በአሁኑ ወቅትም በተለይ የእንስሳ ሀብት ልማት በእውቀትና በክሎት ለመምራት በርካታ የወተት ከብት አዳቃይ ባለሙያዎችን በማሰልጠን በመላ ሀገሪቱ ወደሚገኙ ማዕከሎች ማሰማራት መቻሉን ገልጸዋል። ከሁለት ዓመት በፊት ሀገራዊ የማዳቀል አቅም በአመት ግማሽ ሚሊዮን ብቻ እንደነበረ አውስተው በአሁኑ ወቅት ግን አመታዊ እቅዱ ወደ ሶስት ነጥብ ስምንት ሚሊዮን ማላቅ መቻሉን ተናግረዋል። በዚህም ባለፉት ስምንት ወራት ብቻ 3 ሚሊዮን የሚሆኑ ከብቶችን ማዳቀል መቻሉን ጠቁመዋል። ሚኒስቴሩ በስንዴ ልማትና አረንጓዴ አሻራ መርሃ ግብር የተመዘገበውን ውጤት በእንስሳት ሀብት ልማት ዘርፍ ለመድገም ትኩረት መደረጉን ነው የተናገሩት። የኢትዮጵያ እንስሳት ሀብት ልማት ኢንስቲትዩት ዋና ዳይሬክተር ዶክተር አስራት ጤራ በበኩላቸው የእንስሳት ሀብት ልማት ለሀገር ኢኮኖሚያዊ እድገትና ብልጽግና የላቀ አስተዋጽኦ አለው ብሏል። የማይከሉ መገንባት ብቁ አዳቃይ ባለሙያዎችን በማፍራት የወተት ምርትና ምርታማነት እንዲጨምር የሚረዳ መሆኑን ጠቅሰው በቀጣይ የሰለጠነ የሰው ሀብት የማፍራት ስራው ተጠናክሮ እንደሚቀጥል ተናግረዋል። ኢትዮጵያ የወተት ልማትን ጨምሮ በግብርናው ዘርፍ ለምታከናውነው የልማት ስራ የዓለም ባንክ ትብብር ያደርጋል ያሉት ደግሞ የዓለም ባንክ ተወካይ ኢሊኦት ሚገኒ ናቸው። ኢትዮጵያ ስምንተኛው የአፍሪካ አስትሮኖሚካል ማህበር ጉባኤ አዘጋጅ ሀገር ሆኗ መመረጧን የኢትዮጵያ ስፔስ ሳይንስና ጂኦስፖሻል ኢንስቲትዩት አስታወቀ። ኢንስቲትዩቱ የአፍሪካ አስትሮኖሚካል ማህበር ኮንፈረንስ የተመረጠችው በደቡብ አፍሪካ ጆሃንስበርግ ከመጋቢት 15 እስከ 19 ቀን 2017 ዓ.ም በተካሄደው አምስተኛው የአፍሪካ አስትሮኖሚካል ማህበር ኮንፈረንስ እና ጠቅላላ ጉባኤ ላይ በቀጣይ ሶስት ዓመታት ማህበሩን በፕሬዝዳንትነት ለመምራትም ኢትዮጵያዊው ፕሬዝዳንት ፕሬዝዳንት አማራ አበበ ተመርጠዋል። ዝልም ፋና ብሮድካስት ኮርፖሬት ዘግቧል። አድማጮች ለሰዓቱ ያዝናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ዜናዎችን በመምራት አብሮዳችሁ ቆይታ ያደረግኩት ምንተአምር አስፋው ነበርኩኝ። ከቀሪ ሬዲዮ ጣቢያ መሰናዷችን ጋር መልካም ቆይታ ይሆንላችሁ።